እንዳልኩኝ ዛሬም እንደተለመደው ሁለት ሀሳቦችን ወደ እናንተ ይዤላችሁ መጥቻለሁ። የመጀመሪያው ሀሳብ ያብ ትናንትና በሄሉ ቤተሰቦች ጋር በመሄዱ ብዙዎቻችሁ እየጨፈራችሁ ጀግና ጎበዝ እያላችሁ እንዲሁም ደግሞ አንዳንዶቻችሁ ይሄ ነገር ስህተት ነው፣ አንደኛ ለምንድን ነው በዚህ ልክ እየቸኮለው፣ ሁለተኛ ቤተሰብ ጋር በዚህ ልክ ሽማግሌ ከመላኩ በፊት አይና አውጥቶ መሄዱ ነውር ነው እያላችሁ በእኔም ቤት በሄዱም ቤት ኮሜንቶችን አይቻለሁ። ስለ እሱም ጥቂት እናወራለን። ማንም ሰው የራሱን ሀሳብ ነው የሚሰጠው፣ በራሱ ሀሳብ ሁሉም ትክክል ነው ከስድብ ነፃ ከሆነ ማለት ነው። ሁለተኛው ደግሞ ዳኒ ነው። ዳኒ ትናንትና ማታ እንግዲህ ላይቭ ማታ ቲክታክ ላይ ገብቶ እኔ ያለሁበትን ችግር ጽጌ ልትረዳኝ አልቻለችም፣ ጽጌን የመስማት አትፈልግም ምን ማድረግ እንዳለብኝ አላውቅም፣ ብሎ ገዝት ላይ ቤተሰቦቹን አስገብቶ ሲወያይ ነበረ። ለማልቀስ ትንሽ ሲቀረው ነው የወጣው ማለት ነው። እና ስለ እሱ ምን እንወያያለን? እንግዲህ መጀመሪያ ስለ ያብና ሄሉ የሆነ ነገር ተወያይተን ብናልፍ በጣም ደስ ይለኛል። ምክንያቱም ያው ትኩስ ትኩስ ነገር ስለሆነ ማለት ነው። እንዲሁም ደግሞ ቀጥታ ይህን ሰሞን እየተወያየንበት ያለ ነገር ስለሆነ መቅደም ያለበት እሱ ስለሆነ ብዬ ስላሰብኩኝ እሱን እናስቀድማል። ለማለን ውድ ቤተሰቦች እንግዲህ ትናንትና ያብ እንዳያችሁት ባያችሁት መልክ በግ ስጦታ ይዞ ወደ እናት አባቷ ቤት ወደ ሄሉ ቤተሰቦች ቤት ሄዶ ነበረ። ነገር ግን እኔም ነግሬያቸዋለሁ፣ አንዳንድ ኮሜንትም ተጽፏል። ሄሉ ፈቃደኛ ሳትሆን እና ሄሉን ሳይጠይቅ ከሄሉ ጋር ሳይግባባ ቤተሰብ ጋር መሄዱ ትክክል ነው ብዬ አላስብም። ይሄ ግልጽ ነው። አንደኛ በጣም ፈጠነ፣ እውነት ነው መፍጠኑ ያን ያክል ማለት እኔ በእኛ አሁን ባለው ትውልድ ነው እንጂ እንደኖር የማይቆጠረው በፊት፣ አሁን ከሰርግ በፊት የእሱም ቤተሰቦች ሆኑ የእሷ ቤተሰቦች አያዩዋቸው ሙሽሮችን አይደለ። ኦኬም ዘመን ተለውጧል፣ ዘመን ተሻሽሏል ከተባለም እንኳን አሁንም በአሁኑም ደረጃ ቢሆን ልናስኬደው የሚገባ ነገር ነው በጸብ ሰዓት እዛ ቦታ ላይ መሄድ ነበረበት ብዬ አላምንም። ልክ አንዳንዶቻችሁ እንዳስቀመጣችሁት ማለት ነው። ያው ብዙዎቹ ግን ጀግና የሚል ነገር ሰጥተውታል። ይሄ የራሳቸው አስተሳሰብ ነው። እንደነገርኳችሁ ሁሉም በራሱ ነው፣ ትክክል ነው አይደለም የሚለው ግን አንዳንዶችን ያጠራጠራቸው ነገር እንዴት በዚህ ልክ ይፈጥናል የሚል ነገር ነው። በጣም ቸኮለ። ምንድን ነው ችግሩ? ከሄሉ ጋ ያለውን ነገር ሳይፈታ እንዴት ነው ቤተሰብ ድረስ የሚሄደው የሚል ነው ማለት ነው። እና አንዳንዶችም ደግሞ እልህ ይዞት ነው እንጂ ሄሉን የእውነት አፍቅሯት ወይም ደግሞ እሷን ማጣት ሳይፈልግ ቀርቶ አይደለም የሚል መላመታቸውንም እየገለጹ ነው። ሁላችሁም በራሳችሁ ትክክል ናችሁ። ነገር ግን ሀሳብ ስትሰጡ እናንተ በተሰማችሁ ልክ እንጂ ሰዎችን ተንተርሳችሁ ወይ ደግሞ ሰዎችን ተደግፋችሁ መሆን የለበትም። አንድ ሰው ጀግና ጎበዝ ብሎ ስለጻፈ ከታች ተከትላችሁ ጀግና ጀግና ጀግና ማለት ሳይሆን ትክክል ያልሆነ ነገር ጋር ስትደርሱ ሰዎች ጀግና ቢሉትም እናንተ ሀሳባችሁን ቀይራችሁ ሌላ ሀሳብ መስጠት ማለት እናንተ የሚሰማችሁን የአእምሮ ሀሳባችሁን ለማለት ፈልጌ ነው። ይቅርታ ትልቅነት ነው። ሄሉ እንዲህ አይነት ፍቅረኛ አይገኝም። በዚህ ሰዓት ከልቡ የሚወድሽ በኋላ እንዳይቆጭሽ። ሶሲኮ ትክክለኛ የሄሉ እህት ናት። ሄሉዬ ባክሽን ይቅርታ አርጊለት፣ በእናትሽ ስንወድሽ ይቅርታ አርጊለት። ያንቺ ባል አጋርሽ ያብ ነው፣ አትጸጸችበትም። ንቀት ነው የኔ ኮሜንት ላይክ ማታረጉት። አረ በስማም ስርዓት፣ አባቷን እግራቸውን ስትስም አከበርኩ። ይህን ያህል መስዋዕት፣ በቃ ታረቁልን ሶሲ ስላየዎች ደስ ብሎኛል። እስከዛሬ ለእንዳልክ እያልኩ ነበረ። እንግዲህ ምን እናርግ? ሁለት ብትሆኑ ሄሉ፣ አንዷን ላንተ፣ አንዷን ለእንዳልክ አንዷን እል ነበረ። ግራ የተጋባ ማህበረሰብ። በርታ ወንድማችን ይቅና። ሄሉዬ፣ ይቅርበዩ፣ እንወድሻለን፣ ይቅርታውን ተቀበይ። ትክክለኛ አፍቃሪ እንደዚህ ነው በቃ። ሄሉ ሻ፣ ዛሬም ደግመን ልንገርሽ፣ ይቅርታውን ተቀበይ። ባያፈቅርሽ ኖሮ እንደዚህ ዋጋ አይከፍልም ነበረ። ሄሉ በቃ ይቅርታውን አድርጊለት ይወድሻል ማለት ነው። ቤተሰብ ጋር ከደረሰ እውነተኛ አፍቃሪሽ ነው ሄሉ። ለቤተሰብሽም ክብር አለው። ማዘር ፋዘርም አስታርቁ፣ እንደ እድል አንድ እድል ስጭው፣ እንደዚህ እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ለማንኛውም ግን ያው ሁሉም በራሱ ትክክል ነው ብያችኋለሁ ሄሉ በኮሜንት አትታረቁ እያሉ የሚጽፉ ሰዎችን አትዝሚ። እነሱ ክፋትን የተሞሉ ከሌላ ሰው ጋር እንድትወኘ የሚፈልጉና ነገ ወይም ትንሽ ቆይተው እነሱ ያሰቡት ነገር ሳይሳካላቸው ሲቀር ደግሞ የሚሰድቡሽ የአንቺን አይምሮ መቆጣጠር የሚፈልጉ ናቸው። በአንቺ ህይወት ላይ አዛዥ ለመሆን የሚፈልጉ አምባገነኖች ናቸው። በዛ ላይ ያብን ሳያውቁት ልክ እንደሚያውቁት እና ጎረቤታቸው እንደሆነ አይተው የሚያስመስሉ እሱን ከመንም ፍጠሩ እንኳን የማያውቁት ሁሉ አፋቸውን በያብ ላይ እያነሱ ያሉ በክፋት የተሞሉ በአንቺ አእምሮ ባለስልጣን ለመሆንና የሚፈልጉትን ነገር ለማስፈጸም የሚታትሩት እንዳልተፈጠሩ ቆጥረሽ ተያቸው። አንቺ ብቻ ተረጋግተሽ መጠየቅ የምትፈልጊውን ነገርና ስጋቶች ካሉብሽ እሱን ከሱ ጋራ አውሪ። ከዚህ በላይ ደግሞ እግዚአብሔር አለ፣ አይዞሽ። ኃላፊነት ለሱ ስጭው፣ እሱ ይረዳሻል። መካሪ መስለው ሌላ አጀንዳ ያላቸውን ሰዎች አትስሚያቸው። ምንም የለም ካለሽ እመኚው በመድኃኔዓለም። ይሄን ሁሉ አንብቤ አልጨርሰውም። ሶሪ። እኔ በኮምፒውተር ይመስለኛል የጻፍሹ። እህታችን ወንድማችን ሻሎም ይላል ብቻ ባለመሆን ወንድማችን ሁለታችን ደብዳቤ ነው በኮምፒተር የተጻፈ ነው የሚመስለው። እኔ አልቻልኩም ማንበብ፣ ራሴን አመመኝ። እንደዚህ እንደዚህ በጣም ብዙ ብዙ ኮሜንቶች ተጽፈዋል። እንግዲህ ሄሉም የራሷን ሐሳብና ውሳኔ ወደ እናንተ ታመጣለች ብዬ አስባለሁ። እናቷም በጣም በእናንተ ነገር ግራ ተጋብቻለሁ፣ ምን መወሰን ምን ማድረግ እንዳለብኝ አላውቅም ስትል ነው የተናገረችው። እንግዲህ አላቅም፣ መጨረሻውን የምናይ ይሆናል እሷም ሼር ቪዲዮውን ባየችው ሰዓት ሼር አድርገዋለች ማለት ነው። ማን ፖሰተው ማን ዳውንሎድ አደረገው ቻናሉ ላይ በቃ የምናየው ነገር ይሆናል። በጣም ግን የዋህ ማህበረሰብ እንዳለ ተረድቻለሁ። ዩቲዩብ ላይ ወዳይ ስቋለ። ለማንኛውም ውድ ቤተሰቦች ላይክ፣ ሼር ሰብስክራይብ አድርጉ ሄዱ ሁለት መቶ ኬ ሺ ኬት ግባ። ሌላ አላማ የለንም። ሁላችንም በዙሪያዋ በጥሩም በመጥፎም ተቃራኒም ሆነን ጥሩም ሆነን የምንጽፈው እሷን ከፍ የማድረግ ደረጃ ላይ ለመድረስ ነው። ታውቃላችሁ እንግዲህ፣ ጸቡ ከተጀመረ ሳምንት አለፈው። ሰብስክራይቡ እንዴት እየቆሰው እንደሆነ ይሁት። የሰው ልጅ ፍቅር ጸብን እንጂ ፍቅርን እንደማይወድ በዚህ መረዳት ትችላላችሁ ማለት ነው። ላይክ ሼር ሰብስክራይብ አድርጉ ውዶች። ይ ቀጣይና ሁለተኛ ዳኒ፣ እንግዲህ ከሰሞኑ እየተፈጠረ ያለውን ነገር በእነሱም ቤት አይታችኋል። ከባድ ጸብና ጭቅጭቅ ቡጥቡጥ ላይ ናቸው ነገር ግን ትናንትና ግራ በተጋባ መልኩ ጽጌን መስማት አልፈለገችም ብሎ ለቤተሰቦቹ ለኦዲየንሶቹ ገጽ አስገብቶ በተናገረው ንግግር አንዳንድ ሀሳብ ሲሰጡት ነበረ። እሱም ልጅቷን ወስደህ አስመርምራት፣ እርጉዝ አትመስለንም፣ ያንተን ህይወት ወይም የእናንተን ህይወት ለመበጥበጥ የተደረገ ዘዴ ነው። የተገደድክበትን ነገር አሳውቀንና እናግዝህ፣ ሁልጊዜም ከጎንህነን። ለጽጌ ለብቻዋ ቁጭ አድርገህ ከካሜራ ውጭ ንገራት፣ አስረዳት አንተም እሷም ትዋደዳላች እንደሚባሉ በጣም ብዙ ውይይቶችን አድርገዋል፣ ለትንሽ ደቂቃም ቢሆን እና እሱም ከዛ ሀሳብ ላይ ሀሳብ ወስዶ ሊጠይቃት እንደወሰነም ተናግሯል ማለት ነው። ማለት ሊጠይቃት ስላችሁ ጽጌን በለብቻ ሊያናግር ወይም ደግሞ እንደገናም ደግሞ ልጅቷን ሆስፒታል ወስዶ ልጃችንን እኔ በሚል አስመርምሮ እርግዝናዋን ለማወቅ ብሎም ደግሞ አልፎ ገብቶ እውነት እርጉዝም ከሆነች ደግሞ እሷን በውጭ ሆኖ ልጁን ሊያሳድግ እሱ ከጽጌ ጋር ሊሆን ብዙ ሀሳብ ተሰጥተውታል። የትኛውን ሀሳብ ዳኒ ሊመርጥ ይችላል የሚለውን የምናየው እሱ በሚወስነው ውሳኔ ይሆናል። ውሳኔውን እየተከታተልን ወደ እናንተ እናቀርባለን። እስካሁን የነበረን ቆይታ ይሄንን ይመስል ነበረ። እንደተለመደው ከወደዳችሁት፣ ላይክ ካልወደዳችሁት ዲስላይክ፣ ሼር፣ ኮፒሊንክ እንዲሁም ደግሞ ሀሳብ አሴታችሁን በኮሜንት እንድታስቀምጡ ስንል በትህትና እንጠይቃለን። ተሳዳቢዎች ገለል ልበሉ ከቤታችን። ጥሩ ጥሩ ኮሜንታተሮች ወደ ቤታችን ገባ ገባ በሉ። ቤት ለእንግዳ ወዳቸዋለው። መልካም ጊዜ። ቻው ቻው።